ተገደነ ማለት ነው። መከላከያ ስድስት ወር ነበር። ነው ማረግ የለም መሰረታዊ እሺ ያው አብዛኛው እንትናችሁ ወለጋ እንደነበረ ይታወቃል አይደል አዎ ወደ ወለጋ ነው ወለጋ አሁን ያው ሰሞኑን መንግስት በደረሰ እየደረሰበት ባለው ከፍተኛ ወታደራዊ ፍተት ግን ኃይል ለማመጣጠን እናንተን ከወለጋ አስነስቶ ሙሉ ወደ አማራ ክልል እንድትመጡ አድርጓቸዋል እዙን ሙሉ ማለት ነው አይደል ኦኬ ኮሩ ብቻ ነው የመጣው ስለዚህ ወደዚህ ከመምጣታችሁ በፊት የነበረባቸው የግዳጅ ቀጠና ወለጋ ነው። እና ወደዚህ ሲያመጣችሁ ምን ነበር ሲነገራቸው የነበረ ነው? ሲነገረው ነበረ አዋሽ ቆየን በሬ መጣ ከዋልዲያ አይ ነው ወቀ የኔ ልጆች ነበሩ አብሬ ይመጣ እዚህ ጋር ያያይሽ እ ጦርነት ነው አለ። እንደ ትግራይ ተጀመረ በሬ ላይ ሲመጣ በቃ እዛ ሄዶ ማረፍ የለም። እዚህ በሬ ማምጣት እኮ እንትን ማሰናበታ እዚህ ነው ማቆያት እዚህ ነው እንጂ እዛ ማረፍ የለም። ቀጥታ ወደ ጦር ሜዳ ነው የምትገባ። አንድ ነው ነው በቃ ነው